ሰላም ጤና ይስጥልኝ የሀገሬ ልጆች። የዓለም አቀፍ የሰራተኞች ቀን ነው ዛሬ። ሁሉ ነገር ስራም ትምህርትም ተዘግቷል። እለቱ ሐሙስ ነው፣ ሁለት ሺህ ሀያ አምስት አንደኝ በአንድ ቀን አንድ አምስተኛ ወር ሁለት ሺህ ሀያ አምስት ላይ ነን ያለ ነው። ፍሎግ ልሰራላችሁ ነው ዛሬ በጠዋት ተነስቼ ይሄንን አሳ ቅበት በትቅበት ብታደረኩኝ። ከዛ በፊት ግን ከጎረቤቶቻችን ጋር እነሱ የያዙትን ይዘው ቁርስ፣ የተለያየ ቺዝ ይዛ መታ እኔ ደግሞ ወተርሜሎን እና ካፕችኖ የመሳሰሉትን ሳህንና ማንኪያ ሹካ አጋጭተን በረንዳይ ላይ ብለን ከበላም በኋላ ከጠጣም በኋላ እኔ በመሀል ቆይ አንዴ አሳይል ልቀማም ከሰዓት ግሪል ስለምናደረግ ብዬ እንትን አልኩኝ። ያንን ከቀባባው በኋላ ጥሩ ጊዜ ከጎረቤቶችም ጋር አሳልፈን ከዛን ከከተማ ከከተማ ወጣሁልን ነበረ። እዛው የምኖርበት ከተማ ኦሎምፒያ አይንካፍ ሴንትሩም አካባቢ ትንሽ እንደንትን እንደ ሎቶ ወይ ደግሞ እንደ ሎተሪ የሚትጫወቱበት አለ። የሆነ ቦክስ አለ፣ ዋጋው 15 ዩሮ ነው። 15 ዩሮ ነው የሚያስከፍለው። እዛ ውስጥ ቁጥሮች አሉ፣ 12 ቁጥር፣ 13 ቁጥር። የታሸገው ፖስጣው ይታያችኋል፣ እነዛ ይታያችሁ እንደ ፖስጣው ግን፣ እኔ የምታያለው እኔ የምታያለው በመስታወት ውስጥ እዚህ ግን ፖስጣ ይታያችኋል። የአማዞን ፖስጣ ነው። ከዛም በኋላ ኔ ስንት ቁጥር የሆንል ሲለኝ፣ ረ ቅዱስ ሚካኤል ሊሆንልኝ 12 ቁጥር ብዬ 12 ቁጥርን 15 ዩሮ ከዛም በካርድ ብንለው ብንለው እምቢያለ ባሉካው ካሽ ብሎ በካሽ ከፈልም ማለት ነው ሀያ ነው ያው ግን፣ ሳንቲም ይወርዳል ከታች። ኦሪጂናል ድምፁን ካላጠፋሁት ይሰማችኋል። ከጠፋሁት ደግሞ የሚረብሽ ከሆነ ያው ነገርኳችሁ። ከዚም በኋላ አምስት ዩሮ በሳንቲም ተመለሰልን። ከዛም ፖስጣው በውስጥ ነው ቦክሱ የሚወጣው ማለት ነው። ቦክስ እና ከታች ማለት ነው ምንድን ሊሆን ይችላል? ውስጡ ምን ሊሆን ይችላል? ሶ በነገራችን ላይ ሳምርዬ ደግሞ እንዳጋጣሚ ከከተማ ወደ ሰማንያ ኪሎ ሜትር ርቀት ላይ የሚገኝ የሆነ ቦታ ጎረቤቶች ይዘዋት ሄደዋል። በጣም ብዙ ነገር ነው። አክቲቪቲ ያደርጋሉ። ዋና አለ፣ ስፖርት አለ፣ ዳገት መውጣ ቁልቁለት አለ። ከዛ በኋላ ሬስቶራንት እንሄዳለን ብለውኝ የሳንቲም ዳማ መቅደስ ያት ማማ መቅደስ ረጅም ጫማ ላይ ማማ መቅደስ እኮ ረጅም ጫማ ላይ ስትወጣ ረጅም ትሆናለች። በቃ ችግሩ አጭር ሰው ረጅም ጫማ ላይ ሲወጣ ቅልጥሙ ይረዝማል፣ ከወገብ በላይ አጭር ይሆናል። ያ ነው ችግሩ። ለማንኛውም ፖስጣውን ልከፍተው ነው። አስራ አምስት ዩሮ የከፈትኩት እኔ እኮ ሎተሪ ሎተሪ ሰውና ሎተሪ ይወጣልኛል። አይ ሰው ግን ይወጣልኛል። ማርያምን ይወጣልኛል። እግዚአብሔር እንዲረ ያው እኔ በጣም ቤስት ጓደኛ ፍፍፍ ገላ ያብሽ ገለባ ምናምን ነገር አልወድም እንጂ በሩቁ ሰው ይወጣልኛል። ከሰውም ሰው በተለይ በእድሜው ከፍ ያለ በሰል ያለ ማለት ከሀያ አምስት ዓመት በላይ የሆነ ሴትም ሆነ ወንድ ቀውነት የለም የምላቸው ክፉ የሚባሉት ራሱ በእኔ ያጨክሩም። ለማንኛውም ውስጡ ምን እንዳገኘው ንገራቸ የትኔጀሮች ሜካፕ አገኘው የቢራ ደረት ላይ የሚለጠፍ አገኘው የስልክ የስልክ ቻርጅ የስልክ የኮምፒውተር ምናምን ቻርጅ ያ ድምፁን ካላጠፋሁት ያው ስሙን እንትን እላችኋለሁ። ኮምፒውተር ላይ የሚሰኩት አለ፣ ፒሲ ላይ የሚሰካ ስልክ ላይ የሚሰካ ምናምን ምናምን ማለት ነው። እንደ ቻርጅ የምታረጉበት አይነት ነው። በቢጫና በጥቁር ወርቃማ አይነት ነገር ሰው እኔ ግን ምን ሊሆን ይችላል? ሰዓት ሊሆን ይችላል፣ ወርቅ ሊሆን ይችላል፣ የሆነ ኦፓል ሊሆን ይችላል፣ ምንድን ነው የሚባለው ኤልድሽታይል ሊሆን ይችላል ምናምናም ብዬ የሆነ ነገር እያሰብኩ ዳይመንድ ሊሆን ይችላል እያልኩ እያሰብኩ ንትግነት ነው። እኛ ቤት ብዙ ፔሲ ስላለ፣ ኮምፒውተሮች ስላሉ፣ ፒሲ ፔሲ በእንግሊዝኛ ነው ጀርመንኛ የተቀላቀለ ቢሎ ስላለ ለዛ ይሆነናል። ኤንዌስ ግን ከፈት ነው መነገራችን ላይ ከዛ በፊት ብዙ ወክ አድርገናል። ወክ ስናደረግ ሬስቶራንት ስንበላ የሆነ ነገር ስናደርግ ብዙ ጊዜ እግዚአብሔርን አይመቸኝ መቅረጽ ለባለቤቴ ጊዜ መስጠት አለብኝ። ዝም ብዬ በመሀል በመሀል ነው ቀጭ ባርጎ ይሄ ይሄ ኦልድ ስታይል ድቡልቡል ፈርጥ ያለው ማ ይሄ ነጭ ድቡልቡል ፈርጥ ያለው በተለ ኤሌጋንት የሆኑ የበፊት ሰዎች የግር ነው ብዬ ነበረ። የግር አይደለም የእጅ ነው። ከዛ የአንገት ሀብላለው ግን እንትኑ ሰንሰለቱ ብሪሁን አርቴ አላቅም ያው ብሪሁን አርቴ የማያውቀው አይታየት አድርጌ እንትን ሲል ነው። እንደምታዩት ያው ያንገት አለው። ኦማይ ጋድ ኦማይ ጋሽ ኖ ደስ አምርጌ ይሰጣታለሁ። ያንገት አለው ሞ ደስ ይላል። ከዛ በኋላ ደግሞ ሜካፕ አለው። ከዛን የጆሮ አለው። የሚገርማችሁ ነገር ያንገት፣ የጆሮ፣ የእጅ ነው ያለው። ከዛ ምንድን ነው እዛ ውስጥ ክተችዋለኝ ባለቤት። የአንደኛው ግን የህፃን ልጅ ነው እና ደግሞ አይላሽ፣ የቲኔጀር አይላሽ የወጣቶች አይላሽ ደግሞ ሜካፕ ውስጥ አለው። ሰው እሱን ከታተት ነው ያው ባለቤቴ ግን አስራ አራት ቁጥር ነው ሰጅ አስራ አራት ቁጥር ነው ሰጅ እያለ የነበረ ትልቅ ቦክስ ስለነበር አይላሹ ይኸው ትልቅ ቦክስ ስለነበር አስራ ቁጥርን ውሰጂ አስራ ቁጥርን ውሰጂ እያለ ነበር። በተለቀ መሰለህ እንዲ አንዳንዴ ትልቅ ነገር ፌክ ነው። ከዛን ቤታችን መጣል መቅደሰረቴ ጫማ ሳታወልቂ በሳሎን ተረማምደሽ ወደ ውጭ ትሄጃለሽ። አሳውን የሚገርማችሁ ነገር ያው ግሪሉን እንትን አደረግ ነው ኦን አደረግ ነው የምንትኑን ማለት ነው የአሳ መጥበሻውን ማሽን ግሪል ማድረጊያውን ግሪል በጀርመንኛ ነው። በእንግሊዝኛ ምን ደበ አሳውን ጄንዲ እንዲህ ከባለቤቴ ስር ድንስ ድንስ ድንስ ድንስ ሰርቁበት ባለቤቴ ደግሞ አለኝ። ከዛ በመሀል እንደዚህ ካራቴ ካራቴ፣ በቃ እግርሽን አንሺ አንሺ። በተለይ አርባ ዓመት ከሞላኝ በኋላ ሰውነቴ ቀለል እንዳለኝ ቅልጥፍ፣ በቃ አይ ፊል ላይክ ትዊንቲ ፋይቭ ምናምን ነገር በቃ በቃ፣ አላመንኩም። አርባ ሞልቼ ሰውነቴ ይታዘዘኛል ነው የምላችሁ። እግሬ ይነሳል እንደሚዳቆ ነው፣ ጥሩብ ጥሩብ ብድግ ብድግ ከዛን አሳውን እስኪጠበስ ድረስ ለጊዜው ትንሽ እስኪበስል 180 አድርገው፣ በኋላ ግን 250 ነው የሚያደርገው ቴምፕሬቸሩን። ውጭ ነው ግሪል የምናደርገው ወይም የምንጠብሰው። ከዛን ምን አረኩ መሰላችሁ? ቀይ ሽንኩርት ከተቼ ካውቅላለሁኝ በኋላ ቲማቲም አረኩኝ። ከዛም ቃሪያ፣ ነጭ ሽንኩርት ምናምን አድርጌ ያሁን የተፈጨ ነጭ ሽንኩርት ምናምን አድርጌ የሚያቃጥል ስልስ ማለት ነው። በጣም ነው የምወደው በሚያቃጥል የቲማቲም ስልስ። ከዛ በኋላ ሰላጣ፣ ከዛን ከጎን ሩዝ ተደርጎ ከጎን አሳ። ኦ ማይ ጋድ! በተለይ ሬስቶራንት ካልሆነ በጅ በጅ ነው የምበላው። ጋይ በጅ አይላቢት በጀ መብላት በተለይ ሬስቶራንት ካልሆነ ማለት ነው። ከዛ ይሄ እንደዚህ አድርጌ አበሰልኩ። ከዛን አላልኳችሁም? እንትን ሰላጣ ከዛን ይሄ ሎሚ ለይሞን ማለት ነው። ሌሞን ዘይትሮንና ለይሞን ይለያያል። ያኛው አለ ይሄኛው በደንብ እንትን አለው። እንዴት ነው በጣም፣ ወይ አፌ ላይ እንትን አለ። ከዛ በመሀል እየደነስኩኝ፣ ለምን እንትኑ ተከፍቷል ቴሌቪዥኑ፣ በጣም ሙዚቃው እስከ አፍንጫው ተለቆ በጣም ያስደንስ ነበር። ኢየሩሳሌም አይብል አሳ ደግሞ እንደዚህ እየመሰለው። በነገራችን ላይ አሳ ሁለት ላረገው ነበር፣ ሲያድር ምናምን ፍሪጅ ቤት ውስጥ ይሸታል፣ እና አንዴ ጥንቅቅ ተደርጎ መበላት አለበት ብዬ ስለማሰብ አንድ አሳ ብቻ ነው ያደረኩት። ይበቃናል ግማሽ፣ ግማሽ ሰላጣ አለ፣ ሩዝ አለ፣ ምን አለ። ከዛን እዚህ ጋ ደግሞ እዚህ ጋ ምን ያረግሽ ነው? የበላች መቅደስ። ኧረ ተይ መቅደስ፣ ምንድነው ብልት ያረግሽ? የሆነ ነገር በላች መቅደስ። ብቻ ካሜራውን ተሳስተ ነው። ከዛን በኋላ ለእኔ ቢራ። ባለቤቴ ደግሞ ሳምሪ እቤት ስለሌለች የሆነ ነገር ቢፈጠር እንኳን መኪናውን አስነስቼ መሄድ እንደምችል እንድችል ቢራ አልጠጣም ሳምሪ ወደ ቤት እስክትመጣ ድረስ፣ ምክንያቱም የሆነ ነገር ብትሆን መኪና አስነስቼ ለመሮጥ እንዲመቸኛል። እኔ ግን ራድለር ያው ጀርመን ታውቃላችሁ፣ ቢራ ጠማቂ ናት፣ ቢራ የሚጠመቅበት ሀገር። እንደዚህ ጥብስ ከበላው፣ ዝልዝል ከበላው፣ ክትፎ ከበላው፣ የሆነ ነገር ከበላው ብዙ ጊዜ ወይን ነው። ግን አሁን ቢራ ጠጣሁ። ወይን ብከፍት አልጨርሰውም። ስለዚህ ትንሿን ኑል ኮማ ፉንፍ ማለት ዜሮ ነጥብ አምስት ሊትሯን ትንሽ እየዋን እሷን ጠጣሁኝ። ከዛም በኋላ እንደምታዩት እንደምታዩት በቃ ቀራረብን ብን ባለቤቴ ችርት የሱ ሽፔት ያው እነሱ ሽፔት ሽፔት ነው አይደለ ሽፔት ሽፔት ነው እሱ ለስላሳ መጠጥ እኔ ብራይ ቢራ ና ለስላሳ መጠጥ ማታ አስጎነጫዋለ ሳይወድ በግዱ ሳምሪ ልትምጣ ስላለኝ ግን አክሴፕት አድርጌያለሁ አቅርበን ከዛ ከወደ ጭንቅላቱ በኩል ውሰጂ እኔ አይኑ እንደዚህ እንደዚህ እንትን ብሎ እፈራለሁ ይለኛ ባለቤቴ የአሳ ወደ ጭንቅላቱ በኩል መብላት አይወድም ከግማሽ ጀምሮ ወደ ጅራቱ ይሻለዋል ከጅራቱም ደግሞ የተወሰነ ያስቀራል አጠቃላይ የአሳ ሆዱን ነው መብላት የሚፈልገው፣ መሀል ላይ ያለውን ማለት ነው። ከዛ ኔና ባለቤቴ እንደዚህ ጠጥ በልተን ጥሩ ጊዜ አሳለፍን። የእናንተ ጊዜያችሁ እንዴት ነበረ? መቅደስ ያፈሻ ማሞ ልጅ ነኝ። የዛሬው ፍሎጌን ይመስላል። ሀቬናይስ ዳይ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ክብር ለሚሰሩ እጆች፣ መልካም የሰራተኞች ቀን። ወዳችኋለሁ ባይ ላይፍ ኦፍ መ